ሚስትነት የሚጋሩት በሚስትነት አይጋሩም። ሁሉም ሚስት ናቸው አደለ። ለምሳሌ አይሻም ከዲጃም፣ ለምሳሌ ኤግዛምፕል ነው። መዘሸን አራት ሴት ባገባ፣ አንዷ ከዲጃ ናት፣ አንዷ ሰሚራ ናት፣ አንዷ ደግሞ እከሌ ናት ተብሎ አራት ሴቶች አሉ። እነዚ አራት ሴቶች አራቱ ሚስት ናቸው። በሚስትነት ስንት ናቸው ሚስቶች? አራት። ሚስቶች አራት ናቸው፣ በሚስትነት ነው። በሚስትነት ስንት ናቸው? ሚስትነታቸው ስንት ነው? ለእሱ አራት የተለያየ ሚስትን ያገባው አራት ሴት አንድ አይደል? እሺ፣ በእናንተ ትምህርት አብ አምላክ ነው አይደል? አብ አምላክ ነው፣ ወልድ አምላክ ነው። አዎ፣ መንፈስ ቅዱስም አምላክ ነው። አምላክ አንድ ናቸው፣ ሶስቱም አንድ ናቸው። ስንት አምላክ ናቸው? ሶስቱ ለአንቺ ስንት አምላክ ናቸው? አንድ አምላክ። ለምን አንድ አምላክ ይሆናሉ? አምላክነት አንድ ነው የሚያጋራቸው ነገር እኮ በአካል ሶስት ናቸው እኮ አንድ ስለሆኑ ነው። አብ ወልድ፣ መንፈስ ቅዱስ አንድ ስለሆኑ እኮ ነው። በባህሪ በምንድን ነው አንድ ይሆን? በባህሪ እኮ በባህሪ አንድ ነው። ስለዚህ በሚስትነት ስንት ናቸው? አራቱ ሴቶች እንዲህ ባህሪያቸውም አንድ አይደለም። ከድጃና አይሻ ስለ ባህሪ አይደለም የጠየኩሽ። በሚስትነት ስንት ነው ስንት ናቸው ነው ያልኩሽ። ጥያቄ ከባድ ነው። ለእኔ ግን አራት ሚስት ነው ያለው። በቃ አራት በሚስትነት ስንት ስለሆነ አራት አሁን ሴቶቹ አራት ስለሆኑ አራት ሚስቶች ናቸው የሚሆኑት ወይስ በሚስትነት አንድ ናቸው? እኔ አራት ሚስት እንዳለው ነው ማምነው። ስለዚህ ሰማይ ላይ ያለው የሚመለከው አምላክ ስንት ነው? አንድ ነው። ስለዚህ አንድ አንድ አምላክ እንዴት ሊሆን ይችላል? እሺ እዚህ እዚህ ቤቱ ስንት ሰው አለ? ለሶስት አራት ዘጠኝ ከላይ ከላይ ከላይ ሶስት መቶ ሀምሳ ሰባት እንዴ! በአካል ስንት ነን እኛ? በአካል እኔ አንድ ነኝ። እዚህ ጋር ግን ሶስት ሶስት ሶስት ሶስት በምንነት ስንት ነን? አንድ ነን። ሁላችንም አ ሁላችንም ሰው ነን። ሰው ነው። ለምን ታዲያ ብዙ ሰው አለ? ሶስት መቶ ሀምሳ ሰባት ሰው አለ። ለምን አልሽ? የተለያየ ሀሳብ ሁሉም ስላለው ነው። የተለያየ አእምሮ የተለያየ ሀሳብ አለ። የተለያየ አካል ስላለን ነው። የተለያየ አካል። ያ ኦኬ። አሁን መንፈስ ቅዱስ ስንት አካል ነው ያላቸው? አንድ አካል አራት እንጂ። አሁን መንፈስ ቅዱስ ትሪ ፐርሰንስ ሶስቱ ስላሴ አሁን መንፈስ ቅዱስ ስንት አካል ነው ያላቸው? በአካል ስንት ናቸው? በአካል ሶስት ናቸው። በመንፈስ አንድ። በእውቀት ስንት ናቸው? ማይንድ ኢሞሽን፣ ዊል። አብራ እውቀት አለው። ሶሻል ትሪኒቲ ያለ ናቸው፣ ሶስት ናቸው አይደል? ማይንድ ኢሞሽን፣ ዊል፣ እውቀት፣ ስሜት፣ ፈቃድ አለው። ወንድም እንደዚ እርስ በርሳቸው ይተዋወቁ የለን። አብ ወልድን ያቋል፣ ወልድ አብን ያቋል። ያወሩ የለን እርስ በርሳቸው። ስለዚህ በእውቀት ይለያያሉ ማለት ነው። በስሜትም ይለያያሉ አደለ? አብ ወልድን ይወደዋል፣ ወልድ አብን ይወደዋል፣ አደለም? ስለዚህ ሶስት ናቸው ማለት ነው። ስለዚህ አሁን ሶስት አካል ከሆኑ ሶስት አካል ከሆኑ ለምንድን ነው ሶስት አምላክ ያላልሻቸው? ልክ እኛን አሁን ለምሳሌ በአካል ነው የምንለያየው፣ በምንነት ግን አንድ ነን። አንቺም ሰውነሽ፣ እኔም በባህሪ አንድ ነን እኮ። በባህሪያችን ስንት ነው? አንድ ነው አይደል? ሰው የሚለው ነው ባህሪያቸው። ትንዛ አይደለንም፣ ድመት አይደለም። ግን የሰው ባህሪ እና የአምላካዊ ባህሪ እኮ ይለያያል። የአራት አንድ ነው ማለት በባህሪ አንድ ነን እንጂ ሰው ነን ሁላችንም። ባህሪ እኮ የሚባለው ነገር ሰው ነው፣ ሰውነት ነው፣ ባህሪ ኦንቶሎጂካሊ ማለት ነው። ስለዚህ አንድ ሰው ነን ናቸውን። ስንት ሰው ነን በባህሪ ሁለት? በባህሪ ነው ያልኩሽ እኮ ባህሪ ማለት ነው ማለት ምንነት ማለት ነው ማለት ነው አይደለ አይደለም ምንነት ምንነት፣ ምንድነሽ አንቺ? ሰው ነሽ፣ ትንዛለሽ? አዎ። እኔ ምንድነኝ? ሰው ነህ። አንድ ነን በባህሪ። ስንት ነን እኔና አንቺ? አዎ፣ በባህሪ በባህሪ ወይም በምንነት አንድ ነን። በማንነት ስንት ነን? ሁለት፣ ወንድና ሴት። አሁን ቅዱስ በማንነት ስንት ናቸው? ሶስት ናቸው አይደል? ሶስት አካል። በምንነት ስንት ናቸው? በባህሪ አንድ ናቸው፣ አንድ ናቸው። ስለዚህ ሰማይ ላይ ስንት አምላክ ነው ያለው? አንድ አምላክ ለምን አንድ አምላክ ትያለሽ በአካል ሶስት ሆኖ የለ እንዲ አንድ ሆኖ በባህሪ እኮ እኮ ለምሳሌ ድንግል ማርያም ስትወልድ የወለደችው አምላክን ነው አደለ ያ አደለም አምላክን የወለደችው አደ ወንድ የሚባለውን አምላክ ነው የሚወለደ ያልተወለዱ ሁለት የሉም አምላክ የሉም ያልተወለዱ ሁለት የሉም አብና መንፈስ ቅዱስ የሚባሉ አብማ ኦልሬዲ በሰማይ ላይ ነበረ እኮ ኢየሱስ ልኮ እኮ ግን እሱ አምላክ አይደለም ወይ አብ አምላክ አይደለም አብማ አምላክ ነው እንዴ ስለዚህ ድንግል ማርያም ያልወለደችው አምላክ የለም ድንግል ማርያም ማ አንድ ኢየሱስ ክርስቶስ ነው የወለደችው ያልወለደችው አምላክ የለም ወይ ነው የምለው አይ አልበቃ አንድ ነው የምትወልደው ማርያም ማ አንድ ነው የወለደችው ስለዚህ ኢየሱስ እኮ አብን ወልደዋለች አብን አልወለደችውም እንዴ እኮ አብ አምላክ አይደለም አብ ማ አምላክ ነው ስለዚህ ያልወለደችው አምላክ ነው ማለት ነው አብ እንዴ ኢየሱስ ክርስቶስ እኮ አብ ነው አብ ወል ወልድ መንፈስ ቅዱስ አይደለም ትምህርት ነው ተሳስተሻል ኢየሱስ ወልድ ብቻ ነው አብና መንፈስ ቅዱስ አይደለም። ኢየሱስ ኢየሱስ አብ ነው፣ ወልድ ነው። ወልድ ነው የተወለደው፣ ነው። አይ ጉድ ይፈላ ዛሬ። አብ ነው፣ መንፈስ ቅዱስ ነው። ጠማቃተኝ ይሄ ነገር። አብና መንፈስ ቅዱስ ነው እኔ ማቀው። አብ ወልድ፣ መንፈስ ቅዱስ አለሽ። ተቋርጦ ነበር፣ ይቅርታ፣ ስልክ ገብቶብኝ ነው። ይልሽ ኢየሱስ ክርስቶስ አብ ነው ወይስ ወልድ ነው? ወይስ መንፈስ ቅዱስ ነው? ኢየሱስ ክርስቶስ ወልድ ነው። ወልድ ነው፣ ድንግል ማርያም የወለደችው ወልድ ነው? ወይስ አብን ነው? መንፈስ ቅዱስ ነው? ወልድ የወለደችው። ስለዚህ የወለደችው አምላክ አለ፣ ያልተወለዱ ደግሞ ሁለት አሉ አይደል? አብና መንፈስ ቅዱስ የሚባሉ አምላክ። አብ የማይወለድም ኦልሬዲ ሰማይ ላይ ቆሞ መንፈስ ቅዱስን ስወለዋለች እኮ ገባ። መንፈስ ቅዱስ ስለወለደች መንፈስ ቅዱስ በኢየሱስ ውስጥ አይደል? እንዲያገኘ ነው ግን ወልደዋለች ወይ ነው ወልደዋለች ስለዚህ ያልተወለዱ ሁለት አምላክ አሉ አይደለ አብና መንፈስ ቅዱስ የሚባሉ አምላክ ናቸው አይደል እነሱ ያ አብና ወልድ መንፈስ ቅዱስ ስለዚህ ያልተወለደ ስለዚህ የተወለደው አምላክ አለ ያልተወለዱ ደግሞ ሁለት አምላክ አሉ አብና መንፈስ ቅዱስ አጠቃላይ ስንት